ተዘጋጅተዋል። በጣም ተዘጋጅተው ነው እንደመጣር የዘረደረው ከጠዋት ጀምረው ነው የተዘጋጁ። ሲጀመር እነሱ ጠዋት ቲክቶክ ላይ ሲጨፍሩ ምናምን ነበረ። እኔ ሄድኩኝና የእነ ትንሱን ፎቶ ለጠፍኩበት ማለት ነው ስቄ። ከዛ የእነ ትንሱን ፎቶ ለቅቄበት መጣሁ። ኧረ እንችላለን ተስፋሚ በጣም ነ መወዳችው። አሚናዬ ደህና ነኝ። አሚና አው እሺ፣ ጫው በቃ ደህና ደሩ ተጫወትን እ እናሚ አስገባሚ ማሚ ትምጣ። አስቡ ሰታቸውር ማሚን አስገባሚን ያችኛማ ኮንግረን እንበላት ማሚንማ ሁለቱም ሁለቱም ሁለቱም ሁለቱ እናቶች እንዴ ናችሁ? ሰላም ናችሁ? ሰፋ ሰፋ ሰፋ አርጋችሁ እዚህ በቪዲዮ ግቡ፣ በቪዲዮ ግቡ እንጂ አይ፣ ቀይ ቀይ ቀይ። እንዴ ናችሁ ቤተሰብ ሰላም ናችሁ? አይ እንዴ ነው? እንኳን ደስ አላችሁ። እንኳን አብሮ ደስ አለን ማሚ፣ እንኳን አብሮ ደስ አለን። ሁለታችሁም በቪዲዮ ግቡልን ማሚዬ፣ እንኳን አብሮ ደስ አለን እናቴ። በእውነት በእውነት የእኛም ቤተሰቦች ሁሉም እዚህ ጋር ያላችሁትን በጣም ነው የምናመሰግነው። እግዚአብሔር ይባርካችሁ፣ ዘመናችሁ ይብዛ። ዛሬ በእውነት በጣም ያቆራችሁን እጅግ በጣም እጅግ በጣም በጣም

ቶሎ ቢያነሳው፣ ሻምፓኝ ነው። ለጤናችን፣ ለፍቅራችን፣ ለአንድነታችን ሁላችንም ጽዋችንን እናንሳ። ደርስ አነሳን። ታዲያ ከቻልሽ ግን ካስገባሽ፣ ብትገቢ እንደ የኔ ቆንጆ፣ እንደስ ላደርግሽው። ቤተሰብ ሆኖ አድርጓት እስኪ አስገቡ። ቤተሰብ ያለውን አስገቡ። እስኪ ሰዓድን ካስገባት አላዛር ሰባትማ፣ ሙዚቃ ክፈቱ እንጂ እያሉ ነው። ክፈቱ አራው ነክቸው ነው። ሳላ ቤተሰብ ሰዓድን ኤስ የሚል ነውና ቤተሰብ ኮል አድርጓት። ኤስ አይደለም ኤ ኤንድ ቲ የምትለው ማለት ነው። ያዙ ያዙ